የኢትዮጵያ አየር መንገድ አውሮፕላኖችን ሊገዛ ነው። አየር መንገዱ የሀገር ውስጥ የበረራ አገልግሎቱን ለማሳደግና በቀጠናው የአየር ትራንስፖርት ትስስርን ይበልጥ ለማጠናከር የሚያስችለውን ሁለት ትዊን ኦተር ክላሲክ 300ጂ የተሰኙ አውሮፕላኖችን ከካናዳው ዲ ሀቪላድ ለመግዛት ስምምነት ላይ ደርሷል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ በኢትዮጵያ የሩሲያ አምባሳደር ኤቭጌኒ ተርኪሂን አነጋገሩ። ሚኒስትር ዴታ ሀደራ የሁለቱን ሀገራት ታሪካዊ ግንኙነት በኢኮኖሚ ዲፕሎማሲ፣ በንግድና ኢንቨስትመንት ማጠናከር እንደሚገባ ገልጸዋል። አምባሳደር ኤቭጌኒ በበኩላቸው ኢትዮጵያና ሩሲያ ረዥም ዘመናትን ያስቆጠረ ግንኙነት ያላቸው መሆኑን አውስተው ግንኙነቱን በኢኮኖሚና በማህበራዊ ዘርፎች ለማጠናከር ሀገራቸው ዝግጁ መሆኗን አረጋግጠዋል። ኢትዮጵያ በበጀት አመቱ 11 ወራት ከወጪ ንግድ ከ7.2 ቢሊዮን ዶላር በላይ ገቢ አገኘች። የንግድና ቀጠናዊ ትስስር ሚኒስቴር የተቋሙን የ11 ወራት የዕቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት አቅርቧል። በበጀት አመቱ መጨረሻ አጠቃላይ ገቢው ከ8 ቢሊዮን ዶላር ሊሻገር እንደሚችልም ማወቅ ተችሏል። ቻይና፣ ጀርመን፣ ህንድ፣ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬቶችን ጨምሮ 14 ሀገራት የተሳተፉበት ሰባተኛው አግሮ ፉድ የንግድ አውደ ርዕይ በአዲስ አበባ መካሄድ ጀመረ። የኢንዱስትሪ ሚኒስቴር በዚህ ወቅት እንዳለው የአግሮ ኢንዱስትሪ ፓርኮችን በመገንባት ባለሀብቶች በዘርፉ እንዲሰማሩ እየተደረገ ነው። መርሃ ግብሩ በተለያዩ ዘርፎች የተሰማሩ ድርጅቶች የንግድ ትስስር እንዲፈጥሩና የልምድ ልውውጥ እንዲያደርጉ የሚያስችል መሆኑን ገልጸዋል።